ፋስ፣ እንዴት ነው አሎ? መስዬ አዎ። ያው አንተንም በቴሌቪዥን ነው ማለት። አዎ። እንዴት ነው የጀመርከው ማሲንቆን? አዎ፣ ማሲንቆን ነው እንግዲህ። እግዚአብሔር ሲመራኝ አዎ፣ ወደ ማሲንቆ ሂድ ሲለኝ ከማሲንቆ ጋር ተግባባንና እስካሁን አብረን እየኖረን ነው። አረ በስንት ዓመት ነው እንደዚህ የጀመርከው? አይ፣ ቆይቷል። ቢያንስ ስንት ላይ መሰለ 2000 አራት ስንት አመት እያለ ነው መሠንቆ? አመት ሳይሆን የጀመርከው ሙያ እንደዚህ የለመድከው፣ ትልቅ ትልቅ ነህ ያን ጊዜ? ከዛ ፊት ልጅ እያለ እንዴት ነበረ? ልጅ እያለ ወደዚህ ህይወት ውስጥ እገባለው የሚል ሀሳብ ነበረ? ታንጎራጎር ነበር ወይስ ምንም ተሞክራል ነበረ? ልጅ እያለ ተማሪ ነበርክ? አሁን የሰው ሰው? የተወለድኩት ጎንደር ነው፣ ግን ያደኩት እዚሁ አዲስ አበባ። አዲስ አበባ ከስንት ዓመት ጀምሮ ነው እዚያ ያደከ? ከስድስት ዓመት። ከስድስት ዓመት ድምፅ ትሞክራለህ? ከማሲንቆ የራስ ስራ አለህ? አንድ ስራ አለኝ። እስቲ ለተመልካች ትንሽ ሞክርልን፣ የራስህን። በማሲንቆ ዘመናዊ ነው። እሺ ሞክረው።

ነው። ብዙ ጊዜ እንደዚህ ዘፈን ከጀመርክ በኋላ አንድ ዘይ አይነሳም። እው ነው። ለምሳሌ ያ ባልቤት ስትሰራ እንዲህ እንዲህ ነው አይባልም። በቃ ሰው ይሄን ዘፈንልኝ ይላል። ዛሬ እንኳን ባልችለው ነገ ያለኝን ያ ሰውዬ ነገ ሊመጣ ይችላል ብዬ ስለማሰብ በቃ ለመሞከር ያንን ዘፈን ለመሞከር ትሞክራለህ። በጣም ሰው የሳቀልህ በጣም ሰው ደስ ያለው የአንስ ዘፍን በጣም ሰው የተደሰተበት የትኛው ዘፈን ነው? አ ስራት ስ በተለይ ምን መስላል፣ ያው እድገት የሚሆናል ብዬ አስባለሁ። በብዛት ዘመናዊ ስራዎች ምናምን ነው የምሰራው በማሲቀና በጣም ቴዲ አፍሮን በጣም ወዷለሁ እና የቴዲ ዘፈኖች ብዙ ብዛት በቃ በምችለው አቅም ሞክር ሞክር ያው ተመካቾች አሰማ ነው አይደለም

የቴዲ አፍሮን ዘፈን በመሰንቆ አለ። በጣም ልዩ ፈጠራ፣ ደስ ይላል። መሰንቆ ማን ያስተማረ? ጓደኛ ወጣት እያለ ነው። መሰንቆ ለአንተ ምን አለ? ቤተሰብ ስንት ልጆች አሉ? ስለዚህ ወደፊት በስራዎች ጠብቅ፣ ባልበም፣ በሲንግል ያው እንግዲህ እግዚአብሔር የፈቀደው እንደ ድንግ ማርያም ፈቃድ፣ እኔም ልክ እንደሚሸው እየሞከርኩኝ ነው። በዚህ ቀድብእባለ ቆርጠን ው የተሯሯጥኩ ስለዚህ አሁን በአርቤ ከፍተ ባህልኑ እየሰራ ነው። ይህኑ ስራ እየሰራ በጣም አሪፍ ነው። ሌላ የምትለው የምታሳልፈው መልዕክት አለ የለም? ያው እንግዲህ በቻላችሁ ታቅም ባህል ቤት አለ እኔና የሚሚሽው እየመጣችሁ ጎብኙን። ከዛ ውጭ እኔም የልክደ የሚሚሽው በጣም የምወደው ወንድም አለኝ። የምር ምናይና በጣም ነው የምወደው፣ በጣም ነው የሚያበረታታኝ። ለወንድም ስ ያለን ፍቅር ገለጸ ቃላት አይገልጸውም። በቃ በጣም ነው የምወደው። ቴዎድሮስ ማንደፍሮ ይባላል። አባቴ ያው ስም ማውጣት ይችልበታል እና ጠቅሎ እንትኖችን ስን ይዛችኋል የመንግስት አቶችን እና የኔ ያው ቴድሮስ ማንደፍሮ ይባላል። ታላቅ ወንድሜ በቃ ሁሌም ከጎኔ የሚሆነው እሱ ነው፣ የሚያበረታታኝ እሱ ነው። ሲከፋኝ ድምፄ ሲቀየር እንኳን ያውቃል ማለት እንደ ከፋኝ በቃ አይምሮ የሆነ ሀሳቢ ልክ እንዳልሆነ ሳወራው ድምጽ ሲቀየር እራሱ ያውቃልና። በቃ እንዴት እንደምገልጸው አላውቅም። በጣም ነው ወደው እንደው እግዚአብሔር አሳክቶልኝ የሆነ የራሴ የምለው ነገር በቃ የተመቻቸ ነገር ኑሮል የሆነ ቦታ በቃ እሱም ባደርሰው ምናምን ደስ ይለኛል፣ በራሴ መንገድ ማለት ነው። ትልቅ ወንድም ነው፣ በጣም አሪፍ ነው። እንግዲህ ያው በዚሁ ነው መቀጠል አለ ስራ በዚሁ ነው መቀጠለው እግዚአብሔር የፈቀደ ድረስ ፋሲልስ እኔም ያው እንግዲህ እንኳን አደረሳችሁ ለት ወንድሞቼ ለቤተሰቦቼ፣ በአጠቃላይ ውጭም ሀገር ውስጥም ላላችሁ ኢትዮጵያኖች በሙሉ እንኳን አደረሳችሁ። ላለው በተለይ ደግሞ ለአባይ ለአባይሲቪ ሰራተኞች ምስጋና የማቅረብ እወዳለሁ። ሁሉም እንደ ወንድም ሆነው የሚያዩት እና እሷ አገልጸዋለች ሙሉ ይሽ በጣም ነው አከብራት መወዳት በቃ ይዞ ሲከፋ በቃ ፊቴ ሲቀየር ምንድን ነው ትለኛለች? በቀድመ ምናምና በቃ ትገርመኛለች። እሷም እራሷ ነው በጣም ነው። በአጠቃላይ ከካሜራ ውስጥ በስተጀርባ ላሉት ምስጋና እናቀርባለሁ፣ በጣም ለሁሉም።